ሰላም ጤና ይስጥልን አርማች ተመልካቾቻችን ጥቅምት 10 2018 ዓ ም ዕለታዊ መረጃዎች እና ዘገባዎች ጀመጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብራችሁን ቆዩ። በለጠ ካሳነኝ እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክሮት የምጋብዛችሁ። በዚህ ሰዓት እንግዲህ በተለያዩ አካባቢዎች አውደ ውጊያዎች እየተደረጉ ነው የሚገኙት ከሌሊቱ ጀምሮ በወሳኝ በምትባለውና ሁለቱን ክፍለ ሀገሮች በምታገናኘው ስትራቴጂክ ቦታ ላይ እየተደረገ ያለውን ከባድ ውጊያ በተመለከተ ዝርዝር መረጃዎችን ወደ እናንተ የማደርስ ይሆናል። ከአሁን በፊት ሶስት ጊዜ የመንግስት ኃይል ቦታውን ለመልሶ ለመያዝ ያደረገውን ዘመቻ እንዳልተሳካና ዛሬ ደግሞ በኃይልና በብዛት እንዲሁም ደግሞ በእግረኛ፣ በኮማንዶ፣ በመካናይዝ ድም ጭምር ወደ አካባቢ ያደረገውን ዘመቻና የፋኖ ከበባውን ሰብሮ ለመውጣት እንዲሁም ደግሞ አጸፋ ምላሾች ጋር በተያያዘ ያለው ውጊያ ዝርዝር መረጃ የማደርሳቸው ይሆናል። እንደዚሁም ደግሞ ትናንትና ከባድ ውጊያ ሲደረግበት በነበረው የደቡብ ጎንደር እስቴ ቀጠና የነበረውን አጠቃላይ ሁኔታ በተመለከተ እንደዚሁ ዝርዝር መረጃዎች ወጥተዋል። እሱንም የማደርሳችሁ ይሆናል። በተለያዩ አካባቢዎች የሌሊት ዘመቻዎችና ስልታዊ ጥቃት እንዲሁም ደግሞ ጸረ ሽምቅ ወይም ደግሞ የሌሊት ዘመቻ በሚል የመንግስት ኃይል ይዞ እየተንቀሳቀሰ ያለው ዘመቻ ተከትሎ በሸዋ በተለያዩ አካባቢዎች መረጃዎችን ይዣለው የማደርሳችሁ ይሆናል። ከዚህ ባሻገር ህዝብ ወደ አደባባይ ወጥቶ መንገድ ተዘግቷል። በዚህ ምክንያት ዋናው መንገድ ሀገሪቱን የሀገሪቱ የጀርባ አጥንት የሚባለው መንገድ ወይም ደግሞ ትልቁ የደም ስር የሚባለው መንገድ በዚህ ሰዓት ተዘግቶ ነው የሚገኘው። ተሽከርካሪዎች ቆመዋል። ከዚህ ጋር በተያያዘ ያለውን መረጃም እንደዚሁ የማደርሳችሁ ይሆናል። እንደዚሁም ደግሞ እያመቱ እንግዲህ የችሎት መረጃዎች ችሎት ፍርድ ቤት መከፈቱን ተከትሎ የችሎት መረጃ አሰናድቻለሁ። በተለያዩ አካባቢዎች ከውጊያ ቀጠናቸው የወጡ የመንግስት ወታደሮችን በተመለከተ በቁጥጥር ስር የዋሉ የብልጽግና ባለስልጣናትንም የተመለከቱ እንደዚሁ ተጨማሪ መረጃዎችን ይዣለሁ። የነዚህና ሌሎች የግንባር መረጃዎችን እንዲሁም ደግሞ ቀጠናዊ ዲፕሎማሲ፣ ወታደራዊ መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ በአክብሮት እጋብዛለሁ። ለሚኖራችሁ ሀሳብ፣ አስተያየት፣ ጥቆማ ዜና ስሚል ዶት ኮም ላይ ልታደርሱ ትችላላችሁ። እንዲሁም ደግሞ በቴሌግራም በዋሳ በሜሴንጀር መልክቶችን እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። የበርካቶቻችሁን አስተያየቶችና ጥቆማዎች ተመልክቻለሁ፣ አመሰግናለሁ። አሁንም ጥቆማና ሀሳብ ካላችሁ በየአካባቢ የትመለከቷቸውን አድርሱኝ እኔም የመረጥኩኝ ወደ እናንተ የማደርስ ይሆናል። እንግዲህ ዛሬ በትላንትና መሻሹን ከተሰሙ አስደንጋጭ መረጃዎች መካከል የሐጂ ሙፍቲ ዑመር ኢድሪስ ሕልፈተ ሕይወት እንግዲህ ትላንትና የብዙዎች መነጋገሪያ ነበረ። ሐጂ ሙፍቲ ዑመር ኢድሪስ ትላንትና በተወለዱ በ89 ዓመታቸው ከዚህ ዓለም ተለይተዋል። በኢትዮጵያ እስልምና ምክር ቤት ምስረታ እስከ ምክር ቤቱ ፕሬዚዳንትነት ላለፉት ሰባት ዓመታት በኢትዮጵያ እስልምና ምክር ቤት ምስረታና የኮሚቴ አወቃቀር ውስጥ ጉልህ ድርሻ የነበራቸው አባት ናቸው። ሐጂ ሙፍቲ ዑመር ሐጂ ሙፍቲ ዑመር ኢድሪስ በሁሉም ሰዎች እጅግ የተወደዱ የተከበሩ፣ በአስተዋይ ልቦናቸው በመካሪያ እንደበታቸው ሁሉም ኢትዮጵያዊ በኩል የሚወዳቸው እሳቸውም ሁሉንም ኢትዮጵያዊ በኩል የሚያዩ ታላቅ የመንፈስ አባት ነበሩ። እንግዲህ ይህንን ተከትሎ ህልፈታቸው በተሰማበት ቅጽበት ሁሉም ኢትዮጵያዊ ሀዘኑን በአንድ ድምፅ ሲገልጽ ነው እያመሸው ማህበራዊ ሚዲያው በአንድ ድምፅ። ከዚህ በፊት እንግዲህ ደሴ አካባቢ ይታወቁ የነበሩት የሃይማኖት አባት አባ መፍቀሬ ከዚህ ዓለም በሞት መለየታቸውን ተከትሎ ደሴ አካባቢ ሙስሊሙም ክርስቲያኑም በተመሳሳይ የሚያውቃቸው በሙሉ በአንድ ድምፅ ስለሳቸው ደግነት ሲናገር ነበረ። አሁን ደግሞ የሀጂ ሙፍቲን መህልፈት ተከትሎ በመላ ኢትዮጵያን እንደዚህ አይነት ተመሳሳይ ድምፆች ናቸው እየተሰሙት። ሀጂ ሙፍቲ እንግዲህ በህይወት በነበሩበት ወቅት እጅግ ተወዳጅ በመሆናቸው ከመንግስት ባለስልጣናት ዛሬ እስከ ፋኖ መሪዎች ከሃይማኖት አባቶች እስከ ምእመናን ድረስ እንደዚሁ ሙፍቲን ህልፈት በተመለከተ ሁሉም መግለጫ አውጥተዋል። ክርስቲያን፣ ሙስሊሙ፣ ሴት ወንዱ፣ ትልቅ ትንሽ ሳይሉ ሁሉም ሀዘናቸውን መግለጻቸው ነው መረጃዎቹ የሚያሳዩት። አዲስ አበባ ዩኒቨርሲቲ የክብር ዶክትሬት ዲግሪ የሰጣቸው ሀጅ ሙፍቲ በህይወት በነበሩበት ጊዜ የነበራቸው ደግነት የኢትዮጵያ የአባቶች የታላቅነት የመንፈስ እልልና ማሳያ ነበር። የስብና ቋጠሮ የሚባሉ ናቸው። እንግዲህ ሃጂ ሙፍቲ በተመለከተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ላይ መግለጫ አውጥታለች። በሲኖዶሱ በዚህ በኩል ባወጣው መግለጫ ጥልቅ ሀዘን እንደተሰማው ገልጿል። ይህንን ያስተላለፉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ አቡነ ማቲያስ ናቸው። እሳቸው እንግዲህ በዚህ በሃጂ ሙፍቴ ህልፈት የተሰማቸውን ሀዘን በመግለጫ አስተላልፈዋል። ሀጂ ሙፍቲን በተመለከተ እንግዲህ በተለይ ባለፉት ሁለት እና ሶስት ዓመታት በኢትዮጵያ ውስጥ ያለውን የፖለቲካ እና የሃይማኖታዊ ተቋማትን የመጠቅለል እንቅስቃሴ ጋር በተያያዘ በእስልምና ምክር ቤቱ ባሻጥርና በአክራሪ ቡድን ክብራቸውን ባልጠበቀ መንገድ ተገፍተው ከኃላፊነት መነሳታቸውም የሚታወስ ጉዳይ ነው። ጉዳዩ ከእምነት ተቋማት ባሻገር ክርስቲያን፣ ሙስሊም እንዲሁም ደግሞ ተቋማቶቹን ለመቆጣጠር በሚደረገው እንቅስቃሴ ነው። ይሄ እየተደረገባቸው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሲኖዶስን ለመቆጣጠር ነሽመልስ አብዲሳ ከሲኖዶሱ ተገንጣይ ቡድን በማቋቋም በደቡብ ሸዋ በመውሰድ ወታደራዊ ከለላ በመስጠት ወታደራዊ እጀባ በመስጠት ያደረጉትን አይነት ተግባራት እንደዚሁ በሃጂ ሙፍቲ ላይም ተፈጽሟል። አብይ አህመድ ናሽመልስ አብዲሳ በሄዱበት ርቀት ልክ በመሄድ ሃጂ ሙፍቲም ከስልጣን ለማውረድ ተመሳሳይ የፖለቲካ ጣልቃ ገብነት መደረጉ ይታወቃል። ተቋማቶቹ እንግዲህ ሁለቱም ተቋማት በተለይ በአማራ መመራት የለባቸውም፣ የፖለቲካ ሀይሉን የተቆጣጠረው ኦህደድ እነዚህን ተቋማት በቁጥጥር ስር ማድረግ አለበት የሚለው የነሽ መልስ ድብቅና ግልጽ አላማ በነበረበት ወቅት ሃጂ ሙፍቲ በመስጊድ ውስጥ ክብራቸውን ባልጠበቀ መንገድ እንግዲህ በተለያየ መንገድ ተዋክበው ከስልጣን እንዲወገዱ መደረጉ ይታወቃል። ከዛ በኋላ በአርመሞ ነው እንግዲህ እስከ መጨረሻው ህልፈታቸው ድረስ እየቆዩት። በዚህ ምክንያት ብዙዎቹ በመስጊዱ ውስጥ ክብራቸውን ሲነኩ የነበሩት አሁን ደግሞ አዛኝ መስለው መግለጫ ሲሰጡ ይታያል። በዚህ በኩል እንግዲህ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እየተቆጣጠረው ተገንጣይ የነበረው የሲኖዶሱ አባል እንዲሁም ደግሞ የእስልምና ምክር ቤቱን እየተቆጣጠረው ሀይል እነ ሽመልስ አብዲሳ ጋር ቀጥታ ፖለቲካዊ እና ሃይማኖታዊ ዝምድና ያለው ቡድን ነው። በዚህ መንገድ እንግዲህ ግፍ ከተሰራባቸው አባቶች መካከል እሳቸው ይጠቀሳሉ። ነፍሳቸውን በገነት እንዲሁም ደግሞ ወዳጅ ዘመዶቻቸውን ደግሞ መጽናናት እንዲሰጥልን በዝግጅት ክፍልስም እኔም ምኞቴን አስተላልፋለሁ። ወደ ሌሎች መረጃዎች ሲሄድ ወደ በነገራችን ላይ ከቀብር ጋር በተያዘ የተለያዩ መረጃዎች እየተሰራጩ ነው የሚገኙት። እንደ መርሃ ግብሮቹ ከሆነ የሐጂ ሙፍቲ የቀብር ስነ ስርዓት አሁን በዚህ ሰዓት በፒያሳ በሚገኘው መስጊድ እንደዚሁ ጾለት እየተደረገ ነው የሚገኘው። ከዛ ቀጥሎ በሚሊኒየም የሽኝት መርሃ ግብር ይኖራል። ከዛ ቀጥሎ ደግሞ የቀብር ስነ ስርዓቱ ኃይሌ ጋርመንት አካባቢ በሚገኘው በትምህርት በሰጡበት መስጊድ ይፈጸማል የሚል መረጃ ነው የወጣው። ዘግይቶ ከዛ በፊት በኮልፌ የሙስሊም መካነ መቃብር ይፈጸማል የሚለው ጉዳይ አወዛጋቢ ሆኖ ስለነበር የመጨረሻው መረጃ ይሄ ነው። የተለወጠ ነገር ከሌለ በስተቀር ወደ መረጃዎቹ ቀጥላለሁ። ወደ መረጃዎቹ ስቀጥል ወደ ጨጨሆ የሚወስደን መረጃ ነው የማስከትለው። በጨጨሆ ከሌሊት ጀምሮ ከባድ ውጊያ ተቀስቅሷል። ለሶስተኛ ጊዜ ይህንን ወሳኝ ገዥ መሬት ለመቆጣጠር ከንፋስ መውጫ በሶስት አቅጣጫ በሌሊት የገባው የመንግስት ኃይል ጋንጋ ተብሎ የሚጠራው አካባቢ ሲደርስ ወደ ሶስት አቅጣጫ የማጥቃትና ከበባውን አስፍቶ የጀመረው ከሌሊቱ አጋማሽ ጀምሮ ነው። በዚህም እንግዲህ ከባድ ውጊያ ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል። በዞግ አቅጣጫ፣ በሾደብ አናት እና በፊት ለፊት በዋናው መንገድ የመንግስት ኃይል የፋኖን ከበባ ውስጥ ለማስገባት እና ለማጥቃት ሰፊ ዝግጅት አድርጎ የመጣው የመንግስት ኃይል ከሌሊቱ ጀምሮ በሶስት ግንባር ከባድ ማጥቃት ከፍቶ ነበር ተብሏል። ፋኖም ያጸፋ መልስ ምት እየሰጠ ነው የሚገኘው። ጨጨሆ እንግዲህ ብዙዎቻችሁ የማታውቋት ከሆነ ቦታዋ ጎንደርና ወሎን የምታገናኝ ጠባብ ማቋረጫ ተራራማ ስፍራ ላይ የምትገኝ ቦታ ነች። በጣም ቀጭን ነው፣ አንድ መኪና ብቻ የሚያሳልፍ መስመር ያለው አካባቢ ነው። ይሄ ቦታ በኢትዮጵያ ታሪክም በርካታ ጊዜ ውጊያ የተደረገበት ነው። ጨጨሆን ወደ ሰሜን ወሎ እና ወደ ወሎ አጠቃላይ ዋናው መንገድ ለመቆጣጠር ያለመ የመንግስት ኃይል ነው ከፍተኛ ወታደራዊ ኪሳራ ደርሶበታል። በዚህ ሰዓትም ውጊያው እንደቀጠለ ነው። ከበባና ቆረጣ ውስጥ የገባ የመንግስት ኃይል ስለመኖሩም የመረጃ ምንጮች ገልጸዋል። ከባድ ውጊያ የጨበጣና የጅበጅ ውጊያ ተደርጓል የሚሉት የአይን እማኞች ድሽቃና ሞርተር ለመማረክ እንደዚሁ በተደረገ ግብግብ በፋኖ አባላት ላይም እንደዚሁ ከሞት እስከ አካል ጉዳት ደርሷል። በቁጥር ምን ያክል እንደሆኑ ግን እስካሁን አልታወቀም። ውጊያው እንደቀጠለ ስለሆነ አሁንም ውጊያው እንደቀጠለ ነው የሚሉት የመረጃ ምንጮች ወሎን ከጎንደር ጎንደርን ከወሎ የሚያገናኘው ወሳኝ ገዥ መሬት በፋኖ ከተያዘ እንግዲህ አስረኛ ቀኑን አስቆጥሯል። ከዚህ በፊት ይህንን ቦታ ወሳኝ ገዥ መሬት ለመቆጣጠር የመንግስት ኃይል ሌሊት በሁለት ዙር ዘመቻዎችን አድርጎ ነበረ፣ ሁኖም አልተሳካለትም። ዛሬ እንግዲህ ተጨማሪ ኃይል ከተለያዩ አካባቢዎች ከኋላ ከደብረ ታቦርን በማሰባሰብ ከንፋስ መውጫ በመነሳት ነው። ሌሊት ጨጭሆ የዘመተው የመንግስት ኃይል በአካባቢ የሚገኘው የአማራ ፋኖ ህዝባዊ ድርጅት 206ኛ ኮር የፊታውራሪ ገብርዬ ክፍለ ጦር የአንበሳው ጋይንት ክፍለ ጦርና ሌሎች የኮሩ አባላት ናቸው ውጊያ እያደረጉ የሚገኙት ከደብረታቦር እና ከንፋስ መውጫ። ላለፉት አስር ቀናት ወደ ጋሸና ተጨማሪ ኃይል ማጓጓዝ ያልቻለው መንግስት ኃይሉን ንፋስ መውጫ ከተማ ሲያከማች ነበር የሰነበተው። ዛሬ እንግዲህ ለዚህ ይህንን ገዥ መሬት መልሶ ለመያዝ ውጊያ ከፍቷል። ይህንን መሬት በተመለከተ የመከላከያ ቃል አቀባይ በዚህ ጉዳይ ላይ ዶቸ በሌ ጠይቋቸው ነበረ። ይህንን ገዥ መሬት በፋኖ መያዙን በተመለከተ ከአካባቢው የዓይን ማኞች ሰምቻለሁ ብሎ ዶቸበሌ ለብርጋዴር ጄኔራል ጌትነት አዳና ያቀረበላቸው ጥያቄ ነበር። በትላንትናው ዕለት ምላሽ አልሰጡበትም። እንግዲህ የጨጨሆ ደብረ ዘቢጥ አገሪት ኮኪትን የመሳሰሉ ቦታዎች በዋናው መንገድ ላይ በፋኖ መያዛቸውን መያዛቸው ዶቼ ቬለ ከአይን ማኞች እንደሰማ ጠብሶ ዘግቦ ነበር። በዚህ በኩል የቀድሞው የመንግስት ኮሚኒኬሽን ሚኒስተር ለገሰ ቱሉ ምክትል በዚህ ጉዳይ ላይ ምላሽ ሰጥተዋል። ስለመያዙ አላረጋገጡም፣ ግን ትንኮሳ ተፈጽሟል ሲሉ ነው ምላሽ የሰጡት። ለማንኛውም ከዚህ ጋር በተያያዘ ያለውን ዝርዝር መረጃ እየተከታተልኩ የማደርሳችሁ ይሆናል። ወደ ሸዋ ቀጠና የሚወስደን መረጃ ላስከትል። ሸዋ መንዝ ቀጠና በሁለት ግንባሮች ከተንቀሳቀሰ የመንግስት ኃይል ጋር እንደዚሁ የሌሊት ውጊያ ተደርጓል። ከወገሬ እና ከዘመሮ ከተሞች በሌሊት ነው የመንግስት ኃይል እየተንቀሳቀሰው። አንደኛው ግንባር ከወገሬ ወደ ሰላ ድንጋይ ከተማ የተንቀሳቀሰ የመንግስት ኃይል ነው። ከዚህ ኃይል ጋር ጣል ከተማ ተብላ በምትጠራ አነስተኛ የገጠር ከተማ እንደዚሁ የደፈጣ እና የግንባር ውጊያ ስለመደረጉ የመረጃ ምንጮች ገልጸዋል። በአካባቢው አሁንም የሞርተር ድብደባ እንዳለም ገልጸዋል። ፋኖን በደፈጣና በመደበኛ ውጊያ ከበባውን ሰብሮ መውጣቱን የመረጃ ምንጮች ገልጸዋል። ያጸፋ ምላሽም ሰጥቷል። ጠል ከተማ ዙሪያ በቡድን መሳሪያ የታገዘ የሞርተር የዙ ሃያ ሶስት የድሽቃ ውጊያ እንደቀጠለ ነው። በዚህ ውጊያ እንግዲህ በሁለቱም ግንባሮች ውጊያ የደረሰው ዝርዝር ጉዳት በዝርዝር አልታወቀም። ውጊያው ያልቆመ በመሆኑ ነው እንግዲህ ይሄ መረጃ ያልተጠናቀረው። ውጊያው እንደተጠናቀቀ ዝርዝር መረጃዎች ሲወጡ ወደ እናንተ ይደርሳሉ። 112ኛ የአየር ወለድ ኮማንዶ ነው በእነዚህ ግንባሮች በሌሊት እንቅስቃሴ አድርጎ የነበረው። ያው እንግዲህ በሸዋ ቀጠና ከ101ኛ እስከ 112ኛ ድረስ ያሉት የአየር ወለድ ኮማንዶ ክፍለ ጦሮች ስምሪት ወስደው ነው የሚገኙት። ይህን ቀጠና ደግሞ በኮማንድ ፖስቱን የሚመሩት የልዩ ኮማንዶች ዘመቻ አዛዥ ጀነራል ሹማ አብድታ ናቸው። በዚህ ግንባር እንግዲህ የተደረጉ ያሉ ጊያዎች በኮማንደር ነው እየተደረጉ ያሉት። እንግዲህ የሌሊቱ የዘመቻ ከበባና ጥቃት ሲታይ በተመሳሳይ ጨጨሆም በዚህ በመንዝቅ ቀጠናም የተደረጉት ዘመቻዎች ሲታዩ አዲሱ የሽምቅ ውጊያ ስልት መከላከያ በሌሊት በሚሊሻ ከአድማ ብተናና ከአካባቢ ብልጽግና ጋር በመቀናጀት የሌሊት የሽምቅ ውጊያና እንዲሁም ደግሞ ስልታዊ ማጥቃት የተባለው የድሮን ጥቃት ነው። ስልታዊ ማጥቃት የተባለው እነሱ ተግባራዊ የሚደረጉበት እንደሆነ ነው መረጃዎቹ የሚያሳዩት። ወደ አምባሰል ቀጠና የሚወስዱ መረጃዎች ስመለስ በአምባሰል ቀጠና ትላንትና ከሰዓት በኋላ አምባሰል ተራሮችን በከባድ መሳሪያ ሲደበድብ የነበረው የመንግስት ኃይል የተወሰነ ኃይሉና ሮኬቱን ይዞ ወደ መርሳ ከተማ ተመልሷል ብለዋል የአይን ማኞች። ከጭሳ አባሊማ እስከ ውጫሌ ድረስ በሀይቅ መስመርም እንደዚሁ የተሰማረው የመንግስት ኃይል ወደ ሀይቅ እንዲመለስ ተደርጓል። ዛሬ ማለዳ ሌላው ኃይል ደግሞ ከውድጌሳ ወደ ቆንጥሮ ተብሎ ወደሚጠራው አካባቢ ዙ 23 አስጠግቶ አሁንም በተጠንቀቅ ቆሞ ነው የሚገኘው። ላለፉት ሶስት ቀናት የነበረው ውጊያ ዛሬ በአንጻሩ ቆም ብሏል ተብሏል። ከዚህ ጎን ለጎን ከሀያ በላይ የሚደርሱ የመንግስት ኃይሎች የሚሊሻና የመከላከያ አባላት ከግዳጅ ቀጠናቸው በመውጣት በራሳቸው ፍቃድ ወደ ፋኖ ስለመቀላቀላቸውም የወጡ መረጃዎች ያሳያሉ። ከዚህ ውጪ ደግሞ እንግዲህ አስር የሚደርሱት የሚሊሻ አባላት ናቸው የተቀላቀሉት ከሃይቅ ከተማ ከስምሪት ጠፍተዋል ተብሏል። እንግዲህ ሃይቅ ከተማ እነዚህ ያልተቀላቀሉም ከስምሪት ነው እየጠፉት በአጠቃላይ እንግዲህ የጠፉ ሲታይ ትናንትና መሻሹን ከሰላሳ በላይ ይደርሳሉ። ከሶስት ቀናት ወዲህ ደግሞ በአካባቢ በተደረገው ዘመቻ አጠቃላይ በመንግስት ወታደሮች ላይ የደረሰው ጉዳት ሲታይ ደግሞ ቁጥሩ ከዚህ በላይ ይሆናል። እንግዲህ በዚህ በስምሪት ባለፉት ሁለት ቀናት ብቻ ከውርጌሳ ከሀይቅ አካባቢዎች በነበሩ ውጊያዎች በመቅዳት እና ከስምሪት ቀጠና በመውጣት እንዲሁም ደግሞ በፋኖ በመያዝ ከ113 በላይ መንግስት ኃይል በዚህ አካባቢ ስለመቀነሱ ነው መረጃዎች የሚገልጹት። ሻምበል መሪውና ሻምበል መሪውን ጨምሮ የአስር አለቃ መሪው 28 የሚደርሱ ደግሞ በውጊያ በፋኖ መማረካቸውን ውድጌሳ አካባቢ ወጡ መረጃዎች ያሳያሉ። ዛሬ በአካባቢው እንግዲህ ለሶስት ቀናት የነበረው ተኩስ ቆሟል ነው እየተባለው። ሌላው ከአዲስ አበባ በቅርብ ርቀት በሚገኙ አካባቢዎች እንደዚሁ ፋኖ የድንገተኛ ጥቃቶችን መፈጸሙን የሚገልጽ መረጃ ነው የወጣው። በአዲስ አበባ በቅርብ እርቀት በሚገኙ የቡልጋ ወረዳ የተለያዩ ቀጠናዎች፣ በተለይ ሀገረ ማርያም ቀጠና ቦኮቱ ተብሎ በምትጠራ አነስተኛ ከተማ በመንግስት ኃይል ካምፕ ላይ ጥቃት ተፈጽሟል በፋኖ። ጥቃቱ የቦምብ ጥቃት ጭምር ነው። የቦምብ ፍንዳታም ደርሷል። በምሽጉ የደረሰውን የቦምብ ፍንዳታ እና ጥቃት ተከትሎ የመንግስት ኃይል ወደ ሸኖ እና ጫጫ ከተሞች ስለመሸሹም መረጃዎቹ ጠቁመዋል። በተመሳሳይ ኮርማሽ ተብሎ በሚጠራው ቦታ እንደዚሁ በቅርቡ ወደ ክፍለ ጦር ያደገው የኃይለ ማርያም ማሞ ክፍለ ጦር የተለያዩ ሬጅመንቶች ጥቃት መክፈታቸውም ታውቋል። በዚህም እንግዲህ የደረሰው ጉዳት አልታወቀም። ይህንን ተከትሎ የአማራ ፋኖ ብሔራዊ ኃይል ደቡብ ቀጠና ኃይለ ማርያም ማሞ ክፍለ ጦር አሰራጨው መረጃ ላይ በእነዚህ አካባቢዎች በተደረጉ ውጊያዎች በመንግስት ኃይሎች ላይ ጉዳት መድረሱን ነው የገለጸው። ይህም እንግዲህ ከአዲስ አበባ ከ60 ኪሎ ሜትር በአነሰ ርቀት ላይ ነው እነዚህ ጥቃቶች የተፈጸሙት። ከዚህ በፊት እንደዚሁ በአዲስ አበባ ዙሪያ በምትገኘው በኦሮሚያ ክልል ጊምቢቹ ወረዳ ላይ ፋኖ በ30 ኪሎ ሜትር ርቀት ወደ አዲስ አበባ እንደዚሁ በመንግስት የፀጥታ ኃይሎች ላይ በመንግስት የጸጥታ ኃይሎች ካምፕ ላይ ጥቃት ማድረሱም ተገልጿል። እንግዲህ የደረሰው ጉዳት በዝርዝር አልታወቀም። በዚሁ በቡልጋ ኮርማሽ ተብሎ የሚጠራው ቦታም እንደዚሁ በኮርማሽ ከተማ በሚገኝ የመንግስት ወታደሮች ካምፕ ላይም ጥቃት ተከፍቷል። እንግዲህ ኮርማሽ የሚባለው በተራራ በተራራ በሸለቆ የተከበበ ተራራ ነው። አፄ ምኒልክ እንግዲህ አዲስ አበባ ለነበረው ኃይላቸው የጦር መሳሪያ መጋዘን አድርገው ይጠቀሙበት የነበረ ቦታ እንደሆነ ታሪክም ይህንን ያሳያል ሌላው ወደ መረጃችን ወደ ግንባር መረጃዎችን እመለሳለሁ የችሎት መረጃ በመሀል ላስከትል 2017 ዓ ም እንግዲህ በተለያየ ጊዜ ፍርድ ቤት የሚቀርቡ የህሊናና የፖለቲካ እስረኞችን በተመለከተ እለታዊ የውሎ መረጃዎችን ሳደርሳችሁ ነበር አሁንም እንግዲህ ፍርድ ቤቶች መከፈታቸውን ተከትሎ ምንም እንኳ ፍርድ ቤቱ የካንጋሮ ፍርድ ቤት ሆኖ የፖለቲካ ውሳኔ ቢሆንም የሚጠበቀው፣ በዚህ ፍርድ ቤት የሚቀርቡ የፖለቲካና የህሊና እስረኞችን በተመለከተ ያሉ መረጃዎችን በየዕለቱ የማድረሳቸው ይሆናል። በትናንት በዛሬ ዕለት በእነ ዮሐንስ ቧያለው መዝገብ የተከሰሱ የፖለቲካና የህሊና እስረኞች ዛሬ በልደታ ከፍተኛ ፍርድ ቤት ዛሬ ይቀርባሉ። ችሎት ላይ የሚቀርቡት እነ ዮሐንስ ቧያለው ባለፈው ዓመት 2017 ዓ ም በሐምሌ ላይ በተሰጠው ቀጠሮ መሰረት ነው። የመጨረሻው የአቃቢ ህግ ምስክሮችን ለማሰማት ዛሬ ፍርድ ቤት ቀጠሮ መስጠቱ ይታወቃል። አቃቢ ህግ ይህን ምስክሮችን በተመለከተ የተለያዩ ጥያቄዎችን ለችሎቱ አቅርቧል፣ ፍርድ ቤቱ ውሳኔ እንዲሰጠውም ጠይቋል። ከነዚህ መካከል አቃቢ ህግ ከመጋረጃ ጀርባ እንዲመሰክሩ ያዘጋጃቸው ምስክሮች ከመጋረጃ ጀርባ ሆነው ምስክርነት እንዲሰጡ ነው፤ ይህንን ጠይቋል። ጠበቆችም ይህንን የመጋረጃ ጀርባ የሚሰጥ ምስክርነትን በመቃወም ለጠቅላይ ፍርድ ቤት ይግባኝ ማለታቸው እስከ ሰበር ሰሚ ችሎት ድረስ መረጃዎቹ ያሳያሉ። ዛሬ በተሰጠው ቀጠሮ መሰረት እንግዲህ የአቃቢ ህግ ምስክሮች ተሟልተው ይቀርባሉ ወይስ አይቀርቡም የሚለው ጉዳይ እየተጠበቀ ነው። ከዚህ በፊት አቃቢ ህግ ምስክሮች የሉም በሚል ላለፉት ሁለት ዓመታት በፍርድ ቤት ክርክር እና ዮሐንስ ቧያለውን እያንገላታቸው ነው የሚገኘው። ባለፈው ነሐሴ ሁለት ዓመት ደፍኗል፣ በክርክር ላይ እስካሁን ድረስ ግን ብይንም ሆነ ምንም የተሰጠ ነገር የለም። ያው የፖለቲካ ውሳኔ ስለሆነ በዚህ መንገድ እስር ቤት እንዲቆዩ እና አብይ አህመድ ማዛቸውን ተከትሎ ነው። የፖለቲካ ውሳኔው ሲወሰድ ደግሞ ፍርድ ቤቱ ያው ሚና እና ስልጣን እንደሌለው ይታወቃል። ወደ ደቡብ ጎንደር እስቴ የሚወስደን መረጃ ላስከትል። ደቡብ ጎንደር እስቴ ቀጠና ከጋሳይ ከጋሳይ እስከ አንድ አቤት ድረስ ከመካነ እየሱስ ከደራ አፈራዋናት ድረስ በተደረገው ውጊያ ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ መድረሱ ይታወቃል። ትላንትና እንደዚሁ የደረሱ መረጃዎችን ወደ እናንተ አድርሻችሁ ነበር። ዛሬ ደግሞ ኮሩ የአንደኛ ኮር ውባንታ ባተ ኮር ባወጣው መግለጫ፣ ህዝብ ግንኙነቱ ባሰራጨው ሪፖርት ላይ የተለያዩ አሃዛዊ መረጃዎች ወጥተዋል። እንግዲህ የኮሩን የህዝብ ግንኙነት ሪፖርት ከዚህ እንደሚከተለው በአጭሩ ወደ እናንተ በአምስት ግንባሮች ነው ውጊያ እየተደረገው። አንደኛው ግንባር ሾለክት እና ማጎት ተብሎ የሚጠራው አካባቢ የተጀመረው ዘመቻ፣ በዚህ በደንጎት ተብሎ የሚጠራው ቦታ በአድማ ብተናና መከላከያ ሚሊሻ ላይ የተጀመረው ዘመቻ እስከ መካነ ኢየሱስ ከተማ ድረስ ዘልቆ ከፍተኛ ወታደራዊ፣ ቁሳዊ፣ ሰብአዊ ኪሳራ መድረሱ ይታወቃል። በዚህም እንግዲህ በመንግስት ኃይል ላይ የደረሰውን ጉዳት በተመለከተ ክፍለ ጦሩ ይቅርታ ኮሩ የኮሩ ህዝብ ግንኙነት የሚከተለውን አሃዛዊ መረጃ አውጥቷል። በዚህ ሁለት ብርጌዶች ስቴደንሳ ብርጌድ እና ስማዳ ሀገረ ቢዘን ብርጌድ በተሳተፉበት ዘመቻ 74 በላይ የመንግስት ኃይል ሞት፣ 30 በላይ ቆስለኛ፣ ከ20 በላይ ምርኮ፣ አራት ብሬን፣ 30 ክላሽንኮቭ አውቶማቲክ፣ 15 የቃታ መሳሪያዎች በፋኖጅ መግባታቸው ሲገለጽ፣ በዚህ ግንባር በተለይ ከፍተኛ ውጊያ በተደረገበት የፖሊስ አዛዥን ጨምሮ እስር ቤት ተሰብሮ ሁሉም እስረኞች ማምለጣቸውና ወታደራዊ ቁሳቁስና ሎጂስቲክ እፋኖጅ መግባቱን እንዲሁም ደግሞ የሚሊሻ ጽሕፈት ቤቱም እንደዚሁ ቃጠሎ ደርሶበት መውደሙ ነው የተገለጸው። በሁለተኛው ግንባር ጋሳይ ግንባር ነው። መቅደላ አምባ ብርጌድ በተሰለፈበት የውጊያ ግንባር ማይነት ተብሎ በሚጠራው ቀበሌ ውጊያ ተደርጓል። በዚህም ወታደራዊ ጉዳት ደርሷል። በውጊያው የመንግስት ኃይል ይዞት የነበረው ድሽቃ መሳሪያ እንደዚሁ ከጥቅሞች መደረጉንም እንደዚሁ ሪፖርቱ ያሳያል። ሌላው አንዳቤት ቀጠና አንዳቤት ብርጌድ በዝጎራ በኩል ወደ መካነ ተጨማሪ የመንግስት ኃይል እንዳይገባ እና ስምሪትና እንቅስቃሴውን በመገደብ እንደዚሁ የዘመቻ ሲያደርግ መዋሉ ተገልጿል። ሌላው በአራተኛ ደረጃ ከደራ ወደ አርብ ገበያ ገላውዲዮስ አፈረ ዋናት ግንባር በተወርዋሪ ክፍለ ጦር አማካይነት ከገላውዲዮስ እስከ ገቦች ድረስ ውባንተ ተወርዋሪ ክፍለ ጦር በውባንተ ተራራ፣ ሞሽ ተራራ፣ ግድብ ተራራ ገላውዲዮስ ከተማ ቴሌ ፈትሎ እስላም መቃብር ጨምሮ በተለያዩ ቦታዎች ውጊያ በማድረግ እንደዚሁ ጉዳት ደርሷል። ወደ መካነ ኢየሱስ በዋናነት ይንቀሳቀስ የነበረው ሰባ ሰባተኛ ክፍለ ጦር በዚሁ ገላውዲዮስ አካባቢ እንዲቆምና ወደ ኋላ እንዲወጣ ማድረግ ነው ዘመቻ እየተደረገው። በዚህ ዘመቻም የሰባ ሰባተኛ ክፍለ ጦር ኦርዲናንስ እና ፐርሶኔል ጨምሮ የመንግስት ወታደሮች ጉዳት ደርሶባቸዋል ብሏል የኮሩ ሪፖርት። ተተኳሾችም እንደዚሁ በፋኖ እጅ ገብተዋል ሲል ገልጿል። ከዚህ ባሻገር እንደዚሁ ወደ ደራ ደንባ ተብሎ የሚጠራ ቦታም እንደዚሁ የጣና ብርጌድ እና የአንበሶ ብርጌድ በጋራ ዘመቻ በማድረግ አመሻሹን እስከ አስራ ሁለት ሰዓት ድረስ ውጊያ ሲያደርጉ እንዳመሹ የኮሩ ህዝብነት ያወጣው መረጃ ያሳያል። እነዚህ ሀዛዊ ቁጥሮች የኮሩ መሆናቸውን ልብ በሉ። ሌላው መረጃችን ወደ አፋር የሚወስደን መረጃ ነው። በአፋር ገዋኔ በአመፅ ምክንያት መንገድ ተዘግቷል። ማለዳ ዛሬ ጠዋት መንገድ ተዘግቷል። የተቃጠለ ጎማና ጭስ አካባቢውን ሸፍኖታል። ከጅቡቲ ወደ አዲስ አበባ እንዲሁም ደግሞ ከአዲስ አበባ ወደ ጅቡቲ በሚወስደው መንገድ ላይ ተሽከርካሪዎች ከኋላ እና ከፊት ቁመው ተደርድረው ይታያሉ። የገዋኔ ከተማ ነዋሪዎች ለምን ይህንን እንዳደረጉ የታወቀ ነገር የለም። በአፋር ቀጠና እንግዲህ ያለው አጠቃላይ የፖለቲካ ወታደራዊ ስምሪት እየጨመረ ሲሆን እነዚህም በአፋርም የሚገኙ ነዋሪዎች የተለያዩ ጥያቄዎችን በሚያቀርቡበት ጊዜ በተመሳሳይ መንገዶችን እንደሚዘጉ ነው መረጃዎቹ የሚገልጹት። በተለይ በዚህ በኩል ለበርካታ ዓመታት ያሽከረከሩ ሹፌሮች እንደገለጹት የአካባቢ ነዋሪዎች በመንግስት የተለያየ ጥያቄ ሲኖራቸው መንገዶችን ይዘጋሉ ነው ያሉት። ይህም ጥያቄያቸውም እንደሆነ ግን አላወቅንም የሚሉት የመረጃ ምንጮች። በአፋር ቀጠና ያለው አጠቃላይ የኃይል ክምችት በተመለከተም እንደዚሁ ያለውን ውጥረት በተለይ የኢትዮጵያ መንግስት የዓሰብ ጥያቄ ማንሳቱን ተከትሎ ቡሬ ማንዳ የውሃ ማጠራቀሚያ ታንከሮች እየተገነቡ ነው። እንዲሁም ደግሞ ኤሊዳር አካባቢም አዲስ የኃይል ክምችት አለ። አይሞከር ተብሎ በሚጠራው ቀጠናም የኤርትራ ቀይ ባህር አፋር ነፃ አውጪ ድርጅት ወታደራዊ ስምሪቶች እና እንቅስቃሴዎችን እያደረገ ሲሆን በኤርትራ በኩል እንደዚሁ በኤርትራ ወታደራዊ ዝግጅት እየተደረገ ነው። ከኤርትራ ወታደራዊ ዝግጅት ባሻገር በሀጂ ኢብራሂም የሚመራው የአፋር ነፃነት ታጋይም በርካታ የአፋር ፖሊሶች እየተቀላቀሉት እንደሆነና የአፋር ብልጽግናን ለመታገል ዝግጅቱን እንዳጠናቀቅ እንደዚሁ እየገለጸ ነው የሚገኘው። ከዚህ አንፃር በአፋር ቀጠና ያለው አጠቃላይ ውጥረት በዚህ ይገለጻል። ከዚህ ጋር በተያያዘ በአፋር ቀጠና እንደዚሁ ትላንትና ወዲያ በተደረገ አንድ መድረክ ላይ የኢትዮጵያ ባህር ኃይል ምክትል አዛዥ በግፍ ያጣነውን የባህር በር የጊዜ ጉዳይ ካልሆነ በስተቀር እናስመልሳለን ማለታቸው ተሰምቷል። ምክትል አዛዥ ኮመደር ተገኘ ለታ ይህንን የተናገሩት ባለፈው ቅዳሜ በአፋር ሰመራ ዩኒቨርሲቲ እና በመከላከያ ጦር ትምህርት ቤት በጋራ በተዘጋጀ አንድ ሴሚናር ላይ ነው ተብሏል። ሁለቱ ተቋማት በጋራ ያዘጋጁት ሴሚናር የሁለቱ የውሃ ስርዓቶች የኢትዮጵያ ስትራቴጂካዊ ነፃነት፣ የአባይና የቀይ ባህር ትስስር፣ የአፋር ክልል ስትራቴጂካዊ ሚና የሚል መድረክ ነበር ተብሏል። ከዚህ በፊት እንግዲህ ይህንን በተመለከተ ቀይ ባህርና አባይ ምንም የሚያገናኛቸው ነገር የለም፣ ይህ ጉዳይ ተደጋግሞ መነሳቱ ተገቢነት የለውም በሚል የኤርትራ ቃል አቀባይ ይህንን ውድቅ ማድረጋቸው ይታወቃል። በዚህ ጉዳይ ላይ እንግዲህ ትናንትና በነበረው ስብሰባ ላይ ምክትል አዛዡ የወደብ ጉዳይ መንግስታዊ አጀንዳ ሆኗል። የቀይ ባህር ጉዳይ የኢትዮጵያ ቀዳሚ ብሔራዊ አጀንዳ ሆኗል። በቀይ ባህር ዳርቻ ታላላቅ ሀገራት የሚገነቡት የጦር ሰፈር እንዲሁም ደግሞ እያደገ የመጣው የሎጂስቲክ ፍላጎትን ጨምሮ ገፊ ምክንያቶች አሉ። በቀይ ባህር ጉዳይ ላይ ኢትዮጵያ ትኩረት እንድታደርግ ብለዋል። በቅርብ ጊዜ በግፍ የተነጠቅነውን የባህር በር እናስመልሳለን ሲሉም እንግዲህ ኮመደር ተገኘ ዕለታ ገልጸዋል። እንግዲህ ኮሞደር ማለት የባህር ኃይል ማድረግ ነው መሰለኝ። ይህንን ወታደራዊ ሙያ ያላችሁ አስተያየት ልትጨምሩልኝ ትችላላችሁ። ከዚህ ከቀጠናዊ ጉዳዮች ጋር በተያያዘ እንደዚሁ አምባሳደር ቲቦር ናዥ ግብፅ፣ ከኢትዮጵያ ጋር ያለ ቅድመ ሁኔታ መደራደር አለባት የሚል አስተያየት ሰጥተዋል። ግብፅ የፖለቲካውን ድራማ አቁማ ከኢትዮጵያ ጋር ሀቀኛ ድርድር ብታደርግ ይገባል ሲሉ ነው የገለጹት። አምባሳደር ቲቦር ናዥ የኢትዮጵያ መንግስት በሚደግፉ ሀሳቦቻቸው የሚታወቁ ናቸው። ግብፅ በአባይ ህዳሴ ግድብ ላይ ከኢትዮጵያ ጋር በቴክኒክ ኮሚቴ ሙያዊ በሆነ መንገድ መደራደር ብቻ ያዋጣታል ሲሉ ነው የገለጹት ስለ ኢትዮጵያ በተናገሩት በተናገሩበት እንዲሁ ደግሞ ስለ ኢትዮጵያ ባዩት የህይወት ልምዳቸውም ኢትዮጵያውያን ፈጽሞ ፍርሃት የሌለባቸውና ሌላ ኃይል ሲገፋቸው አንድነታቸውን የሚያጠናክሩ ናቸው ሲሉ እንግዲህ እንደዚሁ አስተያየታቸውን አድርሰዋል። ሌላው በሸዋይፋት ቀጠና የብልጽግና አመራሮች በፋኖ የፍተሻ ኬላ ላይ በቁጥጥር መዋላቸውን የሚገልጽ መረጃ ነው። የብልጽግና ባለስልጣናት በፋኖ ቁጥጥር ስር ገብተዋል። በሚሊሻና በአድማ ብተና ፖሊስ ታጅበው ሲሄዱ የነበሩ ናቸው በቁጥጥር ስር የገቡት ባለስልጣናቱ። ህዝብ ለማዋየት ተልኮ ይዘው ከከተማ የወጡ ነበሩ የሚሉት የመረጃ ምንጮቹ፣ አጃቢዎቹ እየነበሩ የጸጥታ አባላት ላይም እንደዚሁ በተከፈተው ጥቃት ጉዳት ደርሷል። ባለስልጣናት በዚህ መንገድ ነው የተያዙት። ከአጃቢዎቹ የተወሰኑት ሙትና ቁስለኛ ሲሆኑ፣ ሌሎቹ ደግሞ ወደኋላ መሸሻቸው ነው መረጃው። መረብ ሚዲያ ይህንን ዘገባ ያሰራጨው። ዘገባው የተወሰደው ከመረብ ሚዲያ ነው። በትላንትናው ዕለትም በተመሳሳይ እንደዚሁ በወሎ ቀጠና የአርሶ አደር መታወቂያ በማሰራት ወደ ህክምና ልንሄድ ነው ብለው ኬላ ላይ በፋኖ ነው የተያዙ ሶስት የብልጽግና ባለስልጣናት እንደነበሩ። ለዚሁ ከትላንቱ ዘገባ ልትሰሙ ትችላላችሁ። የመጨረሻ መረጃ ወደ ሱዳን የሚወስደን ነው። ወደ ጎረቤት ሱዳን የሚወስደን መረጃ ጀነራል አልፈታህ አልቡራን ስለ ድርድርና ቅድመ ሁኔታ አቋማቸውን አስቀምጠዋል። በዓለም አቀፍ ማህበረሰብም ይህንን አቋማችን ሊያውቀው ይገባል ብለዋል። ሱዳን ትሪቡን እንደዘገበው እኛ ከያዝነው አቋምና መሬት ወደ የትም አናፈገፍግም፣ ከማንም ጋር ድርድር አይኖርም፣ ቅድመ ሁኔታችን ካልተጠበቀ በስተቀር ሲሉ ነው የተናገሩት ስለ ሱዳን አንድነትና ስለ ሱዳን ህዝብ ክብር ሲባል ጦርነት ለማቆም የሚደራደር ኃይል ካለ እኛ ዝግጁ ነን። ድርድሩ አርኤስኤፍ ድጋሚ እንዲያምጽ የሚያደርግ ወይም ደግሞ ትምህርት ሰጭ የማይሆን ከሆነ ተቀባይነት የለውም ነው ያሉት። ሰሞኑን የሳውዲ አረቢያ፣ ግብፅ፣ አሜሪካ እና አረብ ኤሚሬትስ በጋራ የሰላም ድርድር ፍኖተ ካርታ ሱዳንን በተመለከተ ማቅረባቸውን ተከትሎ ነው ጀነራል አልቡራን ይህን ምላሽ እየሰጡት። ይህንን የቀረበውን የድርድር ፍኖተ ካርታ አርሴፍ ወይም ደግሞ ፈጥኖ ድራሽ ኃይሉ ጀነራል መሐመድ ደጋሎ ቡድን እንደተቀበለው እንደዚሁ ሱዳን ትሪውን ገልጾ፣ ጀነራል አልቡራን ይህንን ቡድን ሲቪሊያን ላይ እንጂ የእኛን ወታደሮች እያጠቃ አይደለም፣ ስለዚህ ወንጀለኛ ቡድን ነው ሲሉ አርሴፍን ገልጸዋል። የእኛን ወታደር ያጠቃበት ጊዜ ካለ ንገሩን፣ እሱ የሚያጠቃው ሲቪሊያንን ነው ሲሉ ይህንን ገልጸዋል። እንግዲህ ከዚህ ጋር በተያያዘ አሁንም ከአቋማችን የሚሸረሽረን ወይም ደግሞ ከአቋማችን የዝንፍ የሚያደርገን አንድ ውጫዊ ኃይል አይኖርም ሲሉ ጀነራል አልፈታል ቡርሃን ይህንን ተናግረዋል። ለሰዓት ያስኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ